በመቶ ሃምሳ ዶሮዎች ስራ ብትጀምሩ ገቢና ውጫችሁ ምን ይመስላል? መጀመሪያ ገቢ ስናይ ከመቶ ሃምሳ ዶሮ በቀን በትንሹ 137 እንቁላል ብትሰበስቡ አሁን ገበያ ላይ ባለው ዋጋ በ21 ብር በተሸጡት በቀን 2877 ብር በወር ደግሞ 86310 ብር ገቢ ይኖራቸዋል። ወጪው ደግሞ 150 ዶሮ በቀን 16.3 ኪሎግራም መኖ በወር ደግሞ 540 ኪሎግራም ይሆናል። ወደ 5.5 ኩንታል ማለት ነው። ስለዚህ ለመኖ በቀን 990 ብር በወር ደግሞ 29700 ብር ከመኖ ውጭ ደግሞ ለክትባት፣ መድኃኒት፣ መብራት፣ ውሃ በወር አንድ ሺህ ብር ለነሱ ቢወጣ ወጪያቸው በአጠቃላይ 30700 ብር ይመጣል። ስለዚህ ከገቢው 86610 ብር ላይ ወጪ 30700 ስትቀንሱ 55610 ብር የተጣራ ትርፍ ይመጣል። ማስታወስ ያለባችሁ ይህ ትርፍ እንዲመጣ ሽያጭ ላይ ለአከፋፋዮች ሳይሆን ቀጥታ ለተጠቃሚ መሸጥ ይኖርባቸዋል። ከዛ በተጨማሪ ደግሞ ወጫችሁ ላይ መጠንቀቅ ይኖርባቸዋል። እንዲሁም ደግሞ ጥርት ያለ ስምንት ክትባትን የጨረሱ ዶሮዎች መሆን አለባቸው። ለዚህ ደግሞ ማሽከን አዲስን ፎሎ ማድረግ አንድ ቀን ይጠቅማቸዋል። እናመሰግናለን።